ሰላም ሰላም የተወደዳችሁና የተከበራችሁ የኢዋይት በዛሬ ቪዲዮችን ላይ ኮድ በመጠቀም እንዴት ከርቀት የሰው ስልክ መጥለፍ እንደምትችሉ አሳያችኋሉ ነገር ግን ሁላችሁም ቪዲዮ ላይ ያደረጋችሁ እንዲጀምሩልኝ በአክብሮት የጠየቅኩ ወደ መረጃዎች ያልፋለ ማለት ነው ቀደም ሲል እንደጠቀስኩላችሁ ኮድ በመጠቀም እንዴት ከርቀት የሰው ስልክ መጥለፍ ይቻላል የሚለው ነገር አሳያችኋለ መጀመሪያ ቼክ ነው የምታደረጉት መጠለፍና ለመጠለፉን ለምሳሌ ይሄ ኮድ በጣም ወሳኝ ኮድ ነው እሱን ኮድ በመሃል ላይ ያሳያቸዋል ጨረር መሰላል ስልሳ ሁለት መሰላል ብላችሁ ቼክ ታደርጋላችሁ መጀመሪያ ቼክ ታደርጋላችሁ ከዛ እንዲህ ስታደረጉት እንደምታያዩት ኮል ኢዝኖት ፎርዋርዲንግ ብላችኋል ወይስም ዳታም እንዳልተጠለፈ እዚጋ የሚያሳያችሁ ነገር ያመጣላችኋል ማለት ነው ከዛ ይሄን ካመጣላችሁ ምንም ነገር አልተጠለፈም ማለት ነው ስለዚህ ከዛ ከተጠለፈባችሁ እንዴት ነው አሁን ምሳሌ እንበልና ይህን ኮድ በመጠቀም እንዴት መጥለፍ እንደምትችሉ አላሳያችሁ ጨረር አሁን ምሳሌ ስልሳ ሁለት ጨረር ታስገቡና ከዛ መጥለፍ የምትፈልጉ ጥን ቁጥር እዚጋ ታስገባላችሁ 09 ብላችሁ መጥለፍ የምትፈልጉ ጥን ቁጥር ለምሳ 23 ቢሆን 0923 ብላችሁ መጥለፍ የምትፈልጉትን መሰል አልተነካላችሁ ማለት ነው ከዛ ከነካችሁ ወዳ ትደውላላችሁ ማለት ነው በምትደውልበት ታይም ላይ ምን ያደርጋል ማለት ነው እንደምታዩት ኮል ሬጅስትሬሽን ወዝ ሳክሰስፉል ብሏችኋል ነው ስለዚህ በዚህ በምትፈልጉትን ቁጥር አስገብታችኋል ስለዚህ የዛን ሰው ስልክ ጥሪ ማዳመት ትችላላችሁ ማለት ነው ስ ቼክ መጠለፍ ጨረር መሰላል ሁለት መሰላል ብላችሁ ይሄ ምን ማድረጊያ ነው ቼክ ማድረጊያ ነው መጠለፍ አለመጠለፍ ቼክ ማድረጊያ ነው ስለዚህ ይሄን ስትነኩት ያመጣላችሁ ኖት ፎርዋርድ ጋር ያላችሁ እንደምታዩት 92314 ብሎ አመጣላችሁ ማለት ነው ስለዚህ ይሄ ምንድነው አንድ ጥቅሙ ካላችሁ መጥለፍና መስማት ትችላላችሁ ነገር ግን ሰውየው ግን ካወቀ ቁጥሩን ካወቀባቸው ለምሳሌ እሱ ጨረር ሃሽ ብሎ በ62 ተጠለፈብኝ ብሎ የሚጠረጥር ከሆነና ቼክ የሚያደርግ ከሆነ ስልክ ቁጥራችሁ ይመጣል ስለዚህ ሰውየው ሊያቅባችሁ ይችላል ቮይሱን እንደምታዩት ስልክ ቁጥሩ እኔ 09213 ብሎ ያስቀምጥባችኋል ስለዚህ ይህንን ከታወቀባችሁ ደግሞ ምን ሊሆንባችሁ ይችላል ማለት ነው ሰውየው ከምታቁት ሰው ከሆነ ሊያጣላችሁ ይችላል ስለዚህ እንዴት ታጠፋላችሁ ሃሽ ሃሽ 62 ሀሽ ብላችሁ ይችን ኮድ በመጠቀም ምን ታደርጋላችሁ ትደውላላችሁ ማለት ነው ስድስት ደውሉ ሙሉ ለሙሉ ያጠፋላችኋል በ ከተጠለፈባችሁ ኤሬስ ተደርጎላችኋል ድጋሚ ገብታችሁ ቼክ ታደርጋላችሁ በየትኛው ጨረር ሀሽ 62 ሀሽ ብላችሁ ቼክ ታደረጋላችሁ ማለት ነው ቼክ በምታደረጉበት ሰዓት ላይ ፎርዋርድ አለመደረጉን ይነግሯቸዋል እንደምትመለከቱት ሁሉም ቮይስ ኖት ፎርዋርዲንግ ዳታ ኖት ፎርዋርዲንግ ሁሉ ኖት ፎርዋርዲንግ ብሏቸዋል ነገር ግን ይሄ ምድነው ጉዳቱ እንዳልኳቸው ቅድም ስልክ ስልቅ ቁጥራችሁ ሊያሳያችሁባቸዋል ይሄኛው ግን በጣም ወሳኝ ነው ማንም ሰው ስልክ ቁጥራችሁ ሳያቅባቸሁ የሚጠልፍበትን ወንድሞ ሊያሳያችሁ ጨረር ዜሮ ዜሮ አራት ብላችሁ ጨረር ከዛ መጥላፍ የምፈልጉትን ቁጥር ታስገባላችሁ ዜሮ ዘጠኝ አሁን ቅድም እንዳልኳችሁ ሀያ ሶስት አርባ አምስትን ላስገባ ና ከዛ መሰላ ላይ አድርጌ ምን ያደረጋለሁ እደውላለሁ ማለት ነው ከዛ ስደውል ኮል ፎርዋርዲንግ ሬጅስትሬሽን ወዝ ሳክሰስፉል አለኝ ሳክሰስፉ ብሎኛል በማን እንዲጠለፍ አይጠለፍ ቼክ እናርገ ተመለሰ ቅድም ቼክ ስናደረጉ ነግሮ ያለ ቼክ ማድረጊያ ሁሉ ጊዜ ቢሆን ምድነው ብያቸዋለሁ ጨረር መሰላል ከዛ ያስገባችሁትን ኮድ ማለት ነው አሁን ያስገባት ኮርዲኔት ስንት ነው ዜሮ ዜሮ አራት ከዛ መሰላል ያነካለ ማለት ነው ከዛ ይችን በማስገባት አሁን ያሳዩዋችሁን በማስገባት ምን አደረጋለ ዋ ነው ቼክ አደርጋለሁ ቼክ ሳረግ ስደውል እንደምትመለከቱ ብመለከቱ ኮል ፎርዋርዲንግ ኮኔክሽን ፕሮብሌም ኦር ኢንቫሊድ ኤምኤም አይዲን ያለኝ ነገር ግን ተጠልፎባቸኋል ሰውየውን ግን አታቁትም ስለዚህ ቼክ አደርጋችሁ ማወቅ ስለማትችሉ ይሄ በጣም ወሳኝ ኮር ነው የኮዱ ስምንት ዳብጃቸኋለሁ ጫረ ዜሮ ዜሮ ዜሮ አራት አድርጋችሁ ጫረር ከዛ መጥለፍ የምትፈልጉትን ስልቁ ቁጥር አስገብታችሁ መጥለፍ ነው ጠልፋችሁ መስማት ትችላላችሁ ነገር ግን ሰውየው ማን እንደሆነ ስል ቁጥሩ አያቅም ማለት ነው እንዴት እናጠፋለን ካላችሁ ሁሉ ጊዜም ስታጠፉ ያስገባችሁበትን ኮድ ሃሽ ሃሽ ማድረግ ብቻ ነው ሃሽ ሃሽ 04 ሃሽ ብላችሁ ታስገባላችሁ ከዛ ስትደውሉ እንደምትመለከቱት ፎርዋርዲኙ ኢሬዝ ያደርግላችኋል ይህን ኢሬዝ ካደርጋችሁ ወዲያ ገብታችሁ ድጋሚ ቼክ ታደረጋላችሁ በምድ ቼክ የምታደርጉት ጨረር ሃሽ 04 ሃሽ ብላችሁ ቼክ ታደረጋላችሁ ቼክ ማድረጋችሁ ደግሞ ጨረር ሃሽ ትሉና እንደምታዩት ኮልፎራዲንግ ኢንቫልድ ያላችሁ ማለት ነው ስለዚህ አልተጠለፈም ባጭሩ አልተጠለፍባችሁ ቼክ ስታደርጉ ማለት ነው ወደ ሁለተኛው ኮድ እንለፍ ሁለተኛው ኮድ ደግሞ ቅድም ስልሳ ሁለትን አሳይቻችኋለሁ የሁለተኛው ኮድ ደግሞ ጨረር ስልሳ አንድ ጨረር ብላችሁ መጥለፍ የምትፈልጉትን ቁጥር ታስገባላችሁ ሁ ምሳሌ ዜሮ ዘጠኝ ሀያ ብላችሁ ለምሳሌ ዘጠና ባስገባ ከዛ መሰላል አድርጌ ምን አደርጋለሁ እጠልፋለሁ ማለት ነው እንደምትመለከቱት ኮል ፎርዋርዲንግ ሬጅስትር ህወት ሰክሰስፉል ብላችኋል ስለዚህ የዛኛውን ስልክ ጥሪ መጥለፍ ትችላላችሁ በስልሳ ስለዚህ እንዴት አጠፋለሁ ካላችሁ ጨረር ለማጥፋት ከፈለጋችሁ ሀሽ ሀሽ ስልሳ አንድ ሀሽ አደርጋችሁ ምን ታደርጋላችሁ ትደውላላችሁ ማለት ነው በምትደውሉበት ሰዓት እንደምትመለክቱ ኮል ፎርዋርዲንግ ሬዝ ወስ ሰክሰስፉል ብላችኋል አለ ነገር ግን ምን ታደርጋላችሁ አሁን እዚህ ጋር ቼክ እናደርጋለን መልሰ ጨረር ሀሽ ስልሳ አንድ ሀሽ ብላችሁ ቼክ ታደርጋላችሁ ማለት ነው ፎርዋርድ ከተደረገ እዚጋ ያስቀብጣል እንደምትመለከቱት ቮይስም ዳታም ፋክስም ኤስኤምኤስም ፎርዋል አልተደረገም ብሏቸዋል የመጨረሻ በጣም ወሳኝ የተባለችውን ኮድ ዛሬ ልንገራችሁና የዛሬ ቪዲዮን ይጨርሳሉ ማለት ነው የመጨረሻው ኮዴ ደግሞ 6 67 ነው ጨረር 67 ጨረር ታደርጉ እና ከዛ ምን ታደርጋላችሁ መጥለፍ የምትፈልጉትን ቁጥር ነንበር አሁንም ታስገባላችሁ 0923 ከፈለጋችሁ 11 አደርጋችሁ መሰላን ታስገቡና ትደውላላችሁ። ስደውሉ ይጠልፍላችኋል ማለት ነው። ኮለር ሬጅስትር ፎራድ ብላችኋል። ቼክ ማድረግ ያቀድም እንዳልኳችሁ ጨረር መሰላል ስልሳ ሰባት መሰላል ብላችሁ ትደውላላችሁ። ከደወላችሁ በኋላ እንደምትመለከቱት ዜሮ ዘጠኝ ሀያ ሶስት አስራ አንድ ብሎ ቁጥሩን አምጥቶላችኋል። ከዛ ምን ታደረጋላችሁ ማለት ነው። ሀሽ ሀሽ ስልሳ ሰባት ሀሽ ማጥፊያ ላይ መሰላል መሰላል ስልሳ ሰባት መሰላል ማለት ማጥፊያ ነው። ስደውሉ ኢሬዝ ያደርግላችኋል። ስለዚህ ምንም የተጠለፈ ነገር አይሆን። ኮል ፎር አርዲንግ ሪዞርስ ብሎኛል። ለመጨረሻ ጊዜ ቼክ ታደርጋላችሁ። ቼክ የምታደርጉት እንዴት ነው? ጨረር መሰላል ሰባት መሰላል ብላችሁ ቼክ ታደርጋላችሁ። ቼክ ስታደርጉ እንደምትመለከቱት ቮይስም ዳታም ፋክስም አልተጠለፈባችሁም ብሎ ያስቀምጥላችኋል። እኔ አሁን አንድ ደግሞ የምነግራችሁ ነገር ኮድ ለምሳሌ በ62 ለምሳሌ ጨረር በስልሳ ሁለት ሊጠለፍባችሁ ይችላል አንድ በስልሳ አንድ ሊጠለፍባችሁ ይችላል ሁለት ሌላኛው ደግሞ በ በዜሮ አራት ጨረር ተብሎ ነንበሩን አስገብቶ ሊጠልፍባችሁ ይችላል ስለዚህ እንዴት ነው የሁሉንም ነንበር ማጥፋት የምንችለው ለምሳሌ በ ሁለት ተጠልፎባችሁ በ ማጥፋት አችሁ ለምሳሌ እኔ አሁን እናንተ ሳታቁ ጨረር 6 ብዬ ጨረር ብዬ የእናንተ ቁጥር አስገብቼ ጠልፌ ብሰባባችሁ ኤግዛክት ኮዷን ካላቦቃችኋት ይችኛዋን ኮድ ካላወቀ ፊት ኮድ ማጥፋት አትችሉም ስለዚህ ሁሉንም ኮድ በአንድ ላይ የሚያጠፋላችሁ ኮድ አለ እሱን ኮድ እሰራላችኋለሁ በመጨረሻ ቪዲዮ የምትፈልጉ ካላችሁ በየትኛውም ኮድ ይጠለፍባችሁ በ61 ይጠለፍ በ62 ይጠለፍ በ67 ይጠለፍ በመጨረ አራት ይጠለፍ ሁሉንም የሚያጠፋ አሪፍ ኮድ አለ እሱን ኮድ አሳያችኋለሁ እንዴትም ነው በምን አይነት መንገድ ነው በሌላ ቪዲዮ እሰራላችኋለሁ ለዛሬ ግን ቪዲዮ ይሄን ይመስላል ይመቻችሁ